መልካም ሰው ስለሆንክ አይደል እንዴ? አስፈታው። እኔ መልካምነት ለማን የሚታይ አይደለም፣ ብራዘር። እኛ እያየን እየለመን አይደል እንዴ? በቃ አጥፍተናል፣ ይቅርታ አርግልን። በቃ እሺ። ምንድነው ወጣ? በቃ እሺ። በቃ እሺ። ተው፣ በቃ እሺ። እንደ ጓደኛ እኮ ነው። አይ በቃ ቁጭ በሉ እናወራ። በቃ ከእናንተ ጋር ያለውን ጨረስኩ አይደል እንዴ። በቃ እናንተ ጋር ያለውን ነገር ከጨረስኩ እኔን እንዳበላሸሁት ራሴ አስተካክላለሁ ብያለሁ። በቃ ምንም ነገር ልረጋጋ አልችልም እኮ ከእናንተ ጋር ነገር ጨረስኩ አይደል እንዴ። ደግሞ ይቅርተን እኛ እኮ ይቅርታችን እንድትቀበል ነው እንጂ እኮ ለልመና አይደለም፣ እዚህ ጋር እኛን ተረዳን። እንደ ወጣት ያለውን ነገር በቀላሉ እንፍታውና እኔ ይሄው ብራዘር፣ ይሄውልህ እኔን አታስጨንቁኝ። በቃ እኔ ከእሷ ጋር ምንም ነገር አልፈልግም ትቅርብኝ የእናንተን ይቅርታ አልፈልግም፣ የእሷን ይቅርታ አልፈልግም። አሁን እኛ ማለት ነው ስለ እሷ ነው ይሁ አልፈልግም። ለሁለታችሁ ለህይወታችሁ ብዬ ነው። እኔ አልፈልግም ይቅርታችሁን እኮ ተቀብያለሁ። ይቅርታ ስለእኛ ብቻ ስለእሷም ጨምሮ ይቅርታ ነው። በቃ እኔ እሷን አልፈልግም። ለምን አትፈቱኝም? በቃ እሷን ተዋት። በቃ እናንተ ሰላም ቤተሰቦች፣ በባለፈው ቪዲዮ እንደተመለከታችሁት ከጓደኛዬ ጋር ሆኜ ገዚ እንዲፈታ ተሙን በፍቅር እንጠይቃለን ያም ካልሆነ የራሳችን እርምጃ እንወስዳለን፣ ባልነው መሰረት ትንሽ ሰጣ ገባ ውስጥ ገብተን ኦቨር አክት ተፈጥሮ እጅግ በጣም የሆነ የሚያስጠላ ግጭት ተፈጥሮ ገዜን አስፈትተነዋል። ዛሬ ግን ተሙን አግንተ ነው፣ ገዜ ስለተፈታ ደስ ብሎናል። ተሙን አግንተነው ደግሞ ይቅርታን ጠይቋለን ማለት ነው። ማለት ያው እኛ በፍቅር ለመፍታት ሞክረን ነበር። እዛ ጋር የተፈጠረው አለመስማማት ደግሞ ወደ ሌላ ሰጣ ገባ ውስጥ አዝገብቶናል፣ ከባህሪያችን ውጭ እንድንወጣ አድርጎናል። ግን ያው ጥፋት ሰርተናል። እዛ ጋር የሰራነው ጥፋት በጣም ስለተሰማን ና ስለጸጸተን ፊት ለፊት አገንተ ነው ተሙን ይቅርታ እንጠይቀዋለን። ገዚንም ስላስፈታ ልናመሰግነው እንወዳለን። ዛሬ የተገናኘ ነው እንግዲህ ከጓደኛዬ ጋር ከገዚህ ጋር ጓደኞቼንም ያው የተፈጠረውን ነገር ስም ሰምቶ ተበሳሽተ ነበረ። አንተም አዎ፣ በእርግጠኝነት ባደረኩትም ጥፋት ደግሞ በጣም ተጽጽቻለሁ እኔ ራሱ እና ደግሞ ከጓደኞች ጋር ደግሞ የገቡበት እና ተሙ ላይ እነሱም ደግሞ በድጋሚ ሄደው የፈጸሙት እንትን ደግሞ በጣም የሌለት ጸጸትኝ ነው። ዛሬ ወደዚህ የመጣሁት ና እስቲ ሁላችንም ተመን ያው ይቅርታ እንጠይቀዋለን፣ የሚቀበልም ከሆነ አብረን እናያዋለን። ቤተሰብ እንግዲህ በነገራችን ላይ ሶስታችንንም ነው ያስቀየመን። ከዚህ ከተፈታ በኋላ እኛንም አስቀይሞ ነበር ማለት በታሰረበት ጊዜ የሰራው ጥፋት ጥፋት እንደሆነ እሱ አምኖት ነበር። እኛ ደግሞ እንደ ጓደኛ እሱ ታስሮ ብዙ ስራም የተበደለ ስለሆነ እሱ እስር ቤት መቆየቱ እኛንም እንትን አላለንም ማለት አልተመቸንም። ወጥቶ ስራ መስራት አለበት በሚል ነበር ለሱ የጠቀምነው መስለን ለሱ የጠቀምነው መስለና ተሙን አያስቀይመ ነው ነበር። ለዛ ተበሳሽቶ እኛኑ ላያስቀይሞን ነበር። ከኔ ጋር በጣም በቤተሰብ እንትን ነው የታረቅ ነው። ያው የልብ ጓደኞች ስለሆንን ለዛ ነው ዛሬ ሌሎች ጓደኞቻችንም ያልተገኙት ከእነሱ ጋርም ተገናኝተን እኔ ደግሞ እሱን አሳርቃቸዋለሁ ማለት ነው። ያው የጠቀምንክ መስሎን እኛ እንተን አስቀኝመናል። ግን በድጋሚ ሶሪ። እኔ አራ ችግር የለው ተቀብያለሁ። ችግር የለው ምክንያቱም እናንተም ያው አንዳንድ ለእኔ ብላችሁ ነው ያደረጋችሁት። ግን ነገር ግን እኔም በፊትም ብረጋጋ ይህ ሁሉ ችግር አይፈጠርም ነበር። ምክንያቱም አንዳንዴ ከመረጋጋት ይቀራል ብዙ ነገር። እኔ በእይታ ነበር አይቼ መጥፎ ሰው ነው ብዬ ነው ያን የገመትኩኝ። እናም ደግሞ ልጅ ድንገት ያው ጓደኛ ስለሆነች እንዳትጎዳ ብዬ ነው እኔ ጦር ነገር ያደረኩ መስሎ ነው ያበላሽኩት። ግን ተሜላይ ሁላችንም በጣም ማለት ተመ ተጎድቷል። በዚህ ላይ በሁላችንም በድለነዋል። ስለዚህ አብረነው እንጠይቀዋለን። ይቅርታችን የሚቀበል ከሆነ እስቲ ከልብ እንጠይቃለን። ሁላችንም ያው አንዳንዴ ደግሞ መልካም ሰው ለመሆን ብለን አንዳንዴ እኛ የምናደርገው ለእኛ ጥሩ ነው ብለን የምናደርገው ነገር ለሌላ ሰው መጥፎ ነው ይታያል። አንዳንዴም ደግሞ የሰው ልጅ ሆን ብሎ ሊያጠፋ ይችላል፣ ከመቸኮል ይቀራል። ምናምን ነገር መቸኮል ዋጋ ያስከፍላል። ቤተሰቦች አንድ ላይ ሄደን ዛሬ ተሙን ይቅርታ እንጠይቃለን። ያ ቤተሰብ እንግዲህ እዚህ እንዳለ ተጠቆመን ነው የመጣ ነው። ያንተም እናም ቤተሰቦቼ መጀመሪያም እኔ ለሁለታቸው ወይም ለልጅቷ ጥሩ ነገር ይሆናል ብዬ ነው ያሰብኩት እኔ ወይም ህይወቷን ለማስተካከል ብዬ ነው ባሰብኩት ግን በጣም ነው ያበላሽኩት ማለት ነው ሙሉ በሙሉ ምክንያቱም ብዙ ጊዜ በፍቅር መሀል ጣልቃ ሳያውቁ ወይም ሳይዳዱ ቸኩሎ መግባትም ዋጋ አስከፈላል እና ደግሞ በእርግጠኝነት ጥሩ ልጅ ነው እኔ በእይታ በማወቅ ብቻ ዝንቢ ሳየው ስለደበረኝ ብቻ ነው ያስቀየምኩት እና ደግሞ ከልጅቷ ጋር ያለውን ነገር ደግሞ እኔ ጨርሰዋለሁ ማለት ነው ምክንያቱም እኔ ያበላሽኩት ነገር ስለሆነ እኔ ራሴ ደግሞ ማስተካከል ይችላለሁ ራሴ ደግሞ ማላስተካከል ከሆነ ያው በጣም ከባድ ነው የግድ ግን እንደምን ብዬ ማስተካከል አለብኝ ያለውስኛለ ችግር የለውም። እንደምን ብዬ በቃ አስታርቃቸዋለሁ። እና እንደዚህ ነው ቤተሰቦች፣ ያው እናንተም ጸልዩልን፣ ተከታተሉን ብቻ ተሙን። ዛሬ ከልብ ይቅርታ እንጠይቃለን። እንደዚህ አይነት ስራ አንደግሞ ይቅርታ ስንጠይቅ እንደ አይነት ስራ ውስጥ ድጋሚ ላለመግባት ድጋሚ ሌላ ሰው ጋር ከተሙ ጋር ብቻ ሳይሆን ከሌላ ሰው ጋር የሆነ ላለመቀያየም እንዳንጸጸት፣ ተረጋግተን ምንወስነው ውሳኔ ብንረጋጋ ይሻላል ከምንም በላይ እና መልካምነት ለራስ ነው። እና ያው በዚህ አጋጣሚ ሁላችሁንም ካስከፋናችሁ እናንተንም ሶሪ። ሰቦች እንግዲህ ያለበት ደርሰናል። ያው በጥቆማቸው መሰረት ተቀምጧል። ይቅርታ ልንጠይቅ ነው እንግዲህ ለ በድለ ምናምን ነገር ይቅርታ ለመጠየቅ አረ በጣም አስብ ስ በችኮላ ያስቀየም ከው ሰው አስብ ምን ብለ ነው የምጠይቀው ይቅርታ እስቲ አሁን እስቲ ለማንኛውም እሱ ጋ ደህ ነው ያለው ነገር ደግሞ ከሱ ሰምተን እኛም ደግሞ ወርቀ ነው በሆን ይከፋል፣ ምንም ነገር ግን እሱ እውነት ነው እውነት አለ። የፈለገውን ነገር ቢያደርግ ምንም ቢል፣ አዎ ስለተበደለ መጀመሪያውኑ ስለተበደለ፣ የፈለገውን ተናደውም የፈለገውን ቃላትን በውረውርም ታግሰ ነው ይቅርታውን፣ ዛሬ በቃ ያው ሰተ ነው በቃ ያላ ተስማምተን ተግባብተን ዛሬ እንመለሳለን። ቤተሰብ ግን እንዴት እንደሚያስፈራ እኔ እኛ

እኔ አሁን ስማኝ፣ ይኸውልህ ብራዘር በቃ አስፈታው አይደል። ከእኔ የምትፈልጉት እናንተ ምንድን ነው? በቃ አይደለም፣ ይኸውልህ ተፈቷል አይደል። በቃ አስፈራርታችሁ አስፈታችሁ አይደል። ከዚህ ሌላ ምንድን ነው የምትፈልገው አንተ? በቃ ተረጋጋ። ምንድን ነው ተረጋግተህ? ስለሆነ ሁለት ሶስት ሆናችሁ መጣችሁ። ደግሞ አንተ ለማግኘት ብዙ ነው ጥረት ያረግነው ያለው አ አንተ ለማግኘት ብዙ ነው ጥረት ያረግነው። እኔን ለማግኘት ጥረት ልታረግ ትችላለህ፣ ግን እኔ አሁን አንደኛ፣ ይኸውልህ አንደኛ፣ በቃ አሁን እኔ ከእናንተ ጋር ምንም ማውራት አልፈልግም። ከእናንተ ጋር ተፋተናል አይደል? በቃ እኔን ለምን ትፈልጉኛላችሁ? እኔ ለእናንተ መጥፎኛ ተገኝቻለሁ። ደብድባችሁኛል። አንተም ልክ እንደዛው እነሱም ልክ እንደዛው አድርገውኛል አይደለ። አንድ ሰው ላይ እንደዛ የቡጢ ናዳና ሌላ ጦርነት እኔ ላይ የምትፈጥሩት ለምንድን ነው? አሁንስ ለምን መጣችሁ? ልደበድቡኝ ነው የመጣችሁት? ኖ በቃ ማለት ነገሮችን አሁን አንተ በቃ እንደወጣቶች ነው ማሰብ አለብ። እኔ እንደወጣት ስማኝ ብራዘር፣ አንደኛ እንደወጣት ለማሰብ አንተ እድሉን አልሰጠኝም። ሳታቀኝ ደበደብከኝ አይደለ? እኔ አላውቅም። ሲጀመር አንተዋወቅም። እሷ ደግሞ አመጣች አስደበደበችኛ። በቃ ከዛ በኋላ እኔ ደሞ ሰዓት ማለት ነው ከጓደኞችም ጋር ተጣልተን ምናምን ነገር ከኔ ጋርም ተጣልተን እንታረቅ ነው ጋር ያለውን ነገር ለማስፈታት ስንል ብዙ ሰጣ ገባ ውስጥ ገብተን ነበር። በርግጥ የሚያስቆጣ ነገር ነው። ጥፋት ሰርተናል። የሰው ልጅ ነው፣ የሰው ልጅ ሆኖ ማይሳሳት የለም። ሁሉም ሰው ይሳሳታል። ፍጡር ነን እና እንሳሳታለን። እና እኛ ዛሬ ላጠፋነው ጥፋት ይቅርታ ልንጠይቅ ነው መጣነው። እኔ ምንም አይነት ይቅርታ አልፈልግም። በቃ ከእናንተ ጋር ያለኝ ነገር ጨርሻለሁ አለ። ተፈቷል እሱ እናንተንም ምንም አልፈለግኩም ከእናንተ እናንተንም ማሳሰር እችላለሁ። አሁን ተረጋጋ። እኛ ባደረግነው ነገር ተጸጽተን ነው ልንጠይቅ የመጣ ነው ምንድ ነው? አንተ ደግሞ ተረዳን እንጂ ለወጣቶች ምንድን ነው? እኔ እኮ በቃ ሰምተኛል። ትቻለሁ እኮ ነገሩን። ለምን አተውኙም እናንተ? እኮ ከልቤ ይቅርታ አርግልን ከተውኩሳ እናንተን ከተውኳችሁሳ እኔ ለመሰለ እናንተንም ማሳሰር እኮ ይችላሉ። ደግሜ ማለት ነው ትችላለነገ ወት እያስገደድን አይደለም። እኔ ስራዬን እፈልጋለሁ። የራሴን ህይወት ፈልጋለሁ። ገብቷል? አለ ሌላ አደጋ እንዳይመጣብኝ ለህይወቴ ስጋት ስላለብኝ ነው የተወኳችሁ እናንተን። ተረዳኸኝ። ስለዚህ እናንተ ደግሞ አሁንም ደግሞ አፈላልጋችሁን ትመጣላችሁ። በቃ ተውኝ፣ እኔ አልፈልግም። በቃ ስለዚህ እኔ ደግሞ እናንተ ላይ ምንም ነገር የለብኝም። ልንቃወም ወይም የሆነ ሌላ ሀይለቃ ልንጠቀም ወይም ጉልበት ልንጠቀም አይደለም ካሜራ ምናምን ይዛችሁ ትመጣላችሁ። እንዴት ታዲያ አንተ እንድትረዳ ነው እኮ። ምንም ልረዳችሁ አልችልም። ደግሞ ልጅቷ ባንተ ከዚህ ልጅቷ ማለት ነው በእኔ የተነሳ በጣም ትጎርታለች። ስማኝ እሷ የራሷ ጉዳይ ነው። በቃ መታ ቻርላ አስደበደበችኛ። ሌላ ምንድን ነው? በቃ እናንተንም አስፈታው። በቃ አትፈልጉኝ። እሷንም አልፈልግም፣ እናንተንም አልፈልግም። በቃ እንደዚህ አታስብ አንተ። አሁንም በሆነ ነገሮችን ማለት ነው እንደ ወጣት ለምትተከራና አንተ እንደ ወጣት ይሁን ለስማኝ እንደ ወጣት ለማሰብ እኔ የተደበደብኩ እኔ የተቀጠቀጥኩ ነው የሚታሰበው። እንደ አንድ ወጣት እንደ አንድ ክርስቲያን የምታሰብ ከሆነ ማለት ነው ይሄ መልካምነት በጎነትን ወደ ሕይወቱ ማምጣት አለበት። እኛ አጥፍተናል፣ አዎ እኛ ደብድበናል፣ አዎ። ይኸውልህ እኔ አሁን እዚህ ጋር ሩጬ ማምለጥ አልችልም፣ ገባህ? ለዛ ነው ቆሜ እናንተ ማዋራችሁ። ኧረ ምንም ያስወጣ ማን ያራውጣለ? ማንም እኛ እኮ ይቅርታ አለን ጠይቀን። ይኸውልህ አሁን ማለት ነው ፈልግን በቃ ይቅርታ አድርጌላችኋለሁ ሂዱ፣ በቃ ይኸውልህ፣ ከኛ አባት እሷንም አልፈልግም ይሄ ብራዘር በእውነት አንተን ለማግኘት እኛ ስንት ቀን እንደጠበቅን፣ አስር ዛሬ የተፈታው ዛሬ ሶስተኛ ቀን ነው ከእስር ቤት ከተፈታው። በቃ እኮ ታድያ ነው የምትፈልገው ከኔ? አንተ እኔ አንተ አሁን ካንተ ጋር እኔ ማውራት አልችልም። ደፋ አንዴ ተቀምጠን እናውራ። እሺ አንዴ አንዴ ምንድነው? ተቀምጪ ማውራው ችግሬ ነው። ርቀታችንን ጠብቀን ተቀምጠን በጠረጴዛ ዙሪያ እናውራ። አንዴ እኔ ከናንተ ጋር አውርቼ መግባባት አልችልም። እባክህን፣ ኧረ በስመ አብ እባክህን። እሺ እኔ ለምን ይኸውልህ ብራዘር አንተ እንደዚህ አሰቃይታችሁኝ መታችሁ፣ እኔን ልታወሩ ስትሉ እናንተ ቢያንስ አንደበት አላችሁ። እስኪ እስኪ በቃ እኔ ከአንተ ጋር ምንም ነገር ሰላም መፈራችሁ ነው። ቆሜ ማወራችሁ ነው። እኔ እናንተ ጋር ምንም ማውራት የምፈልገው ነገር የለኝም። ምክንያቱም እኔ በእናንተ የተሰቃየው ሰው ነኝ። ፍቅሬን አጣው፣ በአንተ ምክንያት ፍቅሬን አጣው። እሱን አሳስበ እኔ አስተካክለዋለሁ። አይደለም እኔም እኔ አልፈልጋትም፣ እሱ አለ እስከመጪ እኔ አስተካክለዋለሁ። ነገ ምን እንደሚመጣ እንደበላሽው እኔ ራሴ አስተካክልላለሁ ብቻ ተረጋጋ። አንተ ደግሞ አንተ ደሞ ለዚች ለተራ ነገር ብላ የምትወዳትን ፍቅርኛ እንዴት ትቷለ? ይሄ ለኔ ተራ ሀሳብ አይደለም። በእርግጠኝነት የምትወዳት ከሆነ ይሄ ነገር በቃ እንደቀላል ነገር ማለት የለብህም። እኛ ይኸውልህ፣ እኔ አልፈልጋትም፣ አልፈልጋትም። እኔ ነጻነት፣ እኔ አስጨርሳለሁ። እሷ አፈቀረችኝ አላፈቀረችኝ፣ እኔ ነኝ የፍቅር ጥያቄ። አንተም እንደምታፈቅራት አውቃለሁ። ስለዚህ ነገሮችን ያበላሸው እኔ ነኝ ማለገ ብቻ አይደለም። ይሄንንም ደግሞ ስለአንተ ማንነስ አላውቅህ ነው አሁን ግን አንተ ጥሩ ልጅ መሆንን ተረድቻለሁ። የምታውቀው ነገር የለም እኮ ብራ፣ በድለናል፣ አስቀይመናል። ስለዚህ ሶስተኛ ቀን የምትፈልጉት ይቅርታ ማድረግን ነው አለ። እኔ ቅርታ አልፈልግም። እኔ ብቸኝነት በቃ እንደዚህ ተመችቶኝ ያለውት አይኗንም ላይ አልፈልግም ሲጀመር። እኔ እንደዚህ አስተካከላለሁ አስተካክላለሁ። ምን አሁን አትበለኝ፣ ምክንያቱም እኔ በእሷ ምክንያት ይሄ ሁሉ ጣጣ የመጣው እኔ ጓደኛዬ ናት ብዬ ለዘመናት አብረን ነበር። ገባ እኔ እሷን ስላፈቀርኳት የፍቅር ጥያቄ ስለጠየቅኳት በዛ ላይ እንደዛ አንገላታኝ ሰው ይዘመታ። ከዛ በኋላ አስደብድባኝ ይህ ሁሉ ነገር የተፈጠረው በእሷ ነው አይደል? ትቅርብኝ። ያስደበደበችው ደግሞ እሷ አይደለችም። እሷ አስደብድባ ሳይሆን እኔ ያኔ በእይታ ብቻ ስለማቅ ብዙ ጊዜ ማይክ ቦታዎች ምናምን አይቼ ነው ዝም ብዬ በመገመት ነው። ማንተ ላይ በግምት ነው አታቀኝም። በቃ እኔ ስማኝ ብራዘር፣ በቃ ሶሪ አጥፍቻለሁ። ሁሉ ይወራ ከተባለ ያው ሁሉ ይወራ ከተባለ እኔ እኮ ከአንተ እህት ጋር ስዞር ካገኘኸኝማ በቆንጨራ ትገለኛለ ማለት ነው። መግደልን ምናምን አይደለም ብራዘር። ይኸውልህ፣ እኔ ይኸውልህ፣ አሁን እኔ ስታወራ አዳምጫለሁ። ያለውን ሰምታል አንተ አታውቅም። እኔ እኮ አዳምጫቸዋለሁ። ቢያንስ እኔን እስቲ እኔን አዳምጠኝ። ደግሞ እሱም ሲያወራ ስማኝ። መጀመሪያ መጥቶ ያለኝ ምንድን ነው አንተን ከሌላ ሴቶች ጋር አይቻለሁ ላንቺ ላንቺ አይሆንም ይሄ ልጅ ብሎ ነው የመጣው። ተረዳኸኝ? ካንተ እህት ጋርም ከሌላ ሰው ጋርም ብዙር ቢያየኝ ማለትም ተገናኝቶ ሰው ቆሞ መንገድ ላይ ሀይ ሰላም ነው ብለው ወቅ ማድረግ አይችልም። ምን አለ መሰለኝ፣ ይህን ሁሉ ነገር ወስዶ አንተ ጠየቅ፣ እሱም አወራ፣ መለስ አደለ። አንዴ ደግሞ ጥያቄ ከጠየቅ አንድ ምላሽ መጠበቅ አለበት። እሱም ያወራ አንተ ምታ፣ እኔ ማወራ ሆነ ማለ ጭቅጭቅ ነው ያለው። አኔ አው ያው ብራዘር አንደኛ አይው እኔ አኔ ከናንተ ጋር ቁጭ ብዬ ማውራት የሚችል ሰው አይደለሁም እኔ ለህይወቴ ስለምሰጋ ነው እንደዚህ ቁጭ ብዬ የማወራችሁ። ብሄድ ሌላ ነገር ይፈጠርብኛል ብዬ ስለማስብ ነው ቁጭ ብዬ እንደዚህ የማወራችሁ። እኔ አንድ ነገር ልንገር፣ ነገሮችን ሶልብ ለማድረግ እሺ ብዬ ተስማምቻለሁ። እሺን አንድ ነገር ብቻ እናውራና መሄድ ትችላለህ። ችግር የለውም፣ አናስገድድም። እኛ መጥፎም ጥሩም ህይወት በጣም ብዙ አይነት ላይፍ አሳልፈናል። አዘር ቤት ገብቶ ወጥቷል። አዎ ገብቶ ወጥቷል። አንተ ባሳሰርከው ብቻ አለም፣ ከዚህ በፊትም ታስረን አይተናል። ታስረናል፣ ወተናል፣ ቦዝነናል፣ ተመልሰናል፣ በይቅርታ አልፈናል። አሁን ሁሉንም ይህ የአስቀያሚውን ህይወት አይተኗል። ድጋሚ ደግሞ ያንን ህይወት ትተን እኛ ከኛ ጋር የተጋጨውን ሰው ሁሉ በይቅርታና በፒሲ እየፈታ ነው። በቃ ይሁን ህይወታችን እያስተካከልን ነው የመጣ ነው። በእውነት በዛ ላይ ደግሞ ተቀይር ያለው እንደ እንደ እንደ መጀመሪያው አይደል። እንድንቀየር የምትፈልግ ከሆነ ደግሞ አንተም ይቅርታና ሳይሆን ፊትህን ካዞርክን አንተም ተበደልኩ ብለህ ፊትህን የምታዞርብህን ከሆነ እንዴት ከሌላው ሰው ጋር ልንግባባ እንችላለን? እኛ እኮ ጠጥቶናል፣ እኛ እኮ አትፍተናል። እኔ ምንም ነገር ላወራ አልችልም ከእናንተ ጋር። በቃ እሺ አልኩ እኮ በቃ ተቀበልኩ አይደለ? እኔን ደግሞ እናንተ ልትረዱኝ ይገባ። ካልተረዳችሁኝ ደግሞ እንዴት ነው ልንግባባ የምንችለው ነው? ይቅርታ አድርግልን በቃ። እኔ ለናላለንወቴ የተመሰቃቀለብኝ ሰው ነኝ። ከስራ ያለው ፍቅረኛ ብዬ የፍቅር ጥያቄ ከጠየቅኳት ሴት አልሆንኩ። ከዛ ከደብ ከደብደባው ይሄን ሁሉ ስቃይ ከመድረሱ እንኳን አልሆንኩኝም። እዚህ ዝም ብዬ ራሴን ለማደስ ነው እንደዚህ አይነት ቦታ መጥቼ ቁጭ ያልኩት። አስፍታውኝ። በሰላም ጨርሰናል አለ ጋር እኔ እኔ ያበላሽኩትን በሙሉ አስተካክሉ። እኔ አትጠጉኝ። እኔ ከናንተ ጋር ማውራት የሚችል ሰው አይደለሁም በቃ እኔ ከእናንተ በታች ነኝ አይደል? እኔ መጥፎ ሰው ስለሆንኩ እኮ ነው ይሄ ነገር። መልካም ሰው ስለሆንክ አይደል እንደ አስፈታኸው። እኔ መልካምነት ለማን የሚታይ አይደለም ብራዘር፣ እኛ እያየን እየለመንክ አይደል እንደ በቃ። አትፍተናል። ይቅርታ አርግልን በቃ። ምንድነው እኔ እሺ ት ይቻለኝ በቃ በቃ። እንደ ጓደኛ እኮ ነው በና በቃ። ቁጭ በሉ እናናውራ በቃ ተው። እኔ ከእናንተ ጋር ብዙ እንድልል አልችልም። ታሪክ ስለሆነ እኔ ራሴ አስተካክላለሁ። ትቅርብኝ በቃ እንደ እሷ ታፈቅራለች ታፈቅራለች ታፈቅራለች፣ ነግራኛለች፣ ተረድቻለሁ። በኋላ በፊት ደሞ ያንተ ማንነት ስላላወኩ፣ ዝም ብዬ መንገድ ላይ በእይታ ብቻ ስለሚጠላክ ነው እንደዚህ በህይወት ከመተን ያበላሸናቸውን እያንዳንዱንም ነገር መስመር እናስይዛለን። ማለት ዛ ደግሞ ያጠፋነውን ነገር በቃ እኛ እናስተካክል። ጓደኞች ያጠፉትንም ደግሞ በሙሉ እኔ በቃ ይክሳሃለሁ፣ በሌላ ነገር ይክሳሃል። ተውኝ በቃ እናንተ በቃ እኔ እንደዚያ በእናትህ ብራዘር ተረዳን። ከእናንተ ጋር ያለውን ጨረስኩ አይደል እን እናንተ ጋር ያለውን ነገር ከጨረስኩ እኔ እንዳበላሸሁት ራሴ አስተካክላለሁ ብያለሁ። በቃ እኔ አልፈልጋትም ነገር አሁንም፣ አታስፈራራኝ ብራዘር። ምንም ነገር ልረጋጋ አልችልም። እንዴት ነው ጋር ያለኝን ነገር ጨረስኩ አይደል? ደግሞ አንተ እኛ እኮ ይቅርታችን እንድትቀበል ነው እንጂ እኮ ልልመና አይደለም። እዚህ በቃ ከእናንተ ጋር ያለኝን ነገር ጨርሻለሁ። ተውኝ በቃ፣ ስለሷ አታውራኝ። አንተ ማን ስለሆንክ ነው? ይቅርታማ አትቀበለው ነው የሰው ልጅ። አሁንም እኔ ምንም ነገር አልፈልግም። በቃ ምን እሺ፣ በሉኛና እሺ። ምንድን ነው በቃ እኔ አልፈልገትም። አቦቶ፣ እባክህ ልቀቀው። ምንድን ነው የምትፈልጉት? ከእናንተ ጋር ያለኝ የጨረስኩ አይደለም። እንደ አንድ ወጣ የሰው ልጅ ሆኖ የማይሳሳት የለም። በቃ ከኛ ጋር ያለውን ፈታ። በህይወቱ ገብተን ያበላሽናቸው ነገሮች እኛው እናስተካክላለን። በቃ እኔ እሷ ጋር አልፈልግም፣ ከሷ ጋር መሆን አልፈልግም። በቃ እኔ አስተካክለዋለሁ ያበላሽሁትን ታሪክ በሙሉ። እኔ ምንም ከሷ ጋር እኔ ማውራት አልፈልግም፣ ቁጭ ብዬ በሷ ምክንያት ጋር ለመጣው እሷ በቃ ስለዚህ እሷ እሷ እኮ አላስቀ የመቼም አንተን በቃ እኔ ነው ብራዘር ብራዘር በቃ አንተ እንድትጨነቅ አንፈልግም። አሁን እኛም እኮ እኛም ሄለናችን እንዲረካ ትንሽ እኛም እንድንረጋጋ ያበላሽ ነው ነገር እኛው እናስተካከል፣ ጊዜ ስጥልን። በቃ እኔ ምንም ነገር አልፈልግም ከሷ ጋር ቁጭ ብለው እኛ እንተረዳን እንደ ወጣት ያለውን ነገር በቀላሉ እንፍተው እና እኔ ብራዘር አታስጨንቁኝ። በቃ እኔ ከሷ ጋር ምንም ነገር አልፈልግም። ትቅርብኝ የእናንተን ይቅርታ አልፈልግም። የእሷን ይቅርታ አልፈልግም። አሁን እኮ እኛ ማለት ነው፣ ስለ እሷ ነው። ይኸውልህ አልፈልግም፣ ለሁለታችሁ ለህይወታችሁ ብዬ ነው። እኔ አልፈልግም። ይኸው እሺ በቃ ይቅርታ ነው። ይቅርታችሁን እኮ ተቀብያለሁ። በቃ ተቀብያለሁ። እኛ ምን ይቅርታ እኮ ስለኛ ብቻ ነው፣ ስለ እሷም ጭምር ነው። ይቅርታ ነው በቃ እኔ እሷን አልፈልግም። ለምን አትፈቱኝም? በቃ እሷን ተዋት። በቃ እናንተ

በቃ እኔ አይ ከእናንተ ጋር ምንም ማውራት አልፈልግም። በቃ ችግር የለውም። ከአንዳንዴ ስለጠየቅ ነው። እንደት ተበድዬ ይሄንን አድርጎኝ ድማ ከአንዳንዴ ይሽላል ይችላልና የፈለገውን ነገር ቢሆን እሱ ስሜታዊ መሆኑ ምናምን ነገር እውነት አለ። እሱም ልክ ነህ እኮ እኔ ታይም እንደ ሲያቀብጠኝ በቾኮላት እንደ አስቀየምኩት። እነኮ ባልቸኩል ተረጋግሽ ነገሮችን ባይ ምንም ችግር የለውም እኮ እንድናደርግ ነው ለሷ ብዬ እንድናደርግ ነው። እኔ ያ ታይም እኔ እስር ቤት እንደ ተደጸጸተኝ ቢታይ፣ በዛ ላይ ደግሞ እናንተ ቾኮላት ቹራቹ ማስቀየማችሁ። እኛ እኮ ላንተ የጠቀምን መስሎ ነው እኮ እኔም ደግሞ ማለት ነው ለቾኮላት ብዬ ነው ይኑኑ ያደረኩት። አላወኩትም በጣም አጥፍቻለሁ ነው ራሱ ማለት ነው። በእርግጠኝነት ይቅርታችንን የተቀበለ ይመስለኛል። አሁን ተረጋግቶ የሚያስብኩ ነው፣ ይመለሳል ብዬ አስባለሁ። ስለዚህ ከችጓ ጋር አይደል ያለው ነገር። እኔ እኔ መመለስ አልፈልግም። እኔ ጣቢያ የሆነ ሰው ተጣላን፣ እንደዚህ ከዚህ በኋላ በቃ ያለ ኩል በሆነ ሙር በቃ ማራመድ እንችላለን። ከዚህ በኋላ ለምን እንደ አትጣላ አንተም ከሰው ጋር መጣላት ታሪም ያለው መቼ ደግሞ ከሰው ጋር እንደማልጣላ እርግጠኛ ነኝ። ከዚህ በኋላ ችጓ ጋር ደግሞ ያለው ነገር በድጋሚ እንትን ብለን ለማስታረቅ እንሞክራለን እንደምንም ብለን አዎ።